አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ በጣም አስደሳች በመላው ዓለም ላይ ለምትገኙ እንዲሁም አገር ውስጥ ለምትገኙ ኢትዮጵያኖች በሙሉ በዛሬው እለት በዚህ ሰዓት የወጣ ሲመጣው እጅግ በጣም አስፈላጊና በተለይ አሁን ባለው የውጭ ምንዛሬ እጥረት በሀገራችን ላይ ተንሰራፍቶ ባለበት በዚህ ሰዓት ከግማሽ በላይ ኦልሞስት ወደ 75% የውጭ ምንዛሬ እጥረትን ሙሉ በሙሉ ሊቀርፍ የሚችል አስደሳች መረጃ አመሻሹን ወጥቷል። ይህንን መረጃ እንግዲህ ከኢትዮጵያ ንግድ ባንክ በኩል ወጥቶ በመላው ዓለም የሚገኝ ኢትዮጵያውያን በሙሉ እጅግ በጣም እየተደሰተበትና እያነጋገረበት ያለ መረጃ ነው። ዝርዝሩን ወደ እናንተ እናደርሳለን። በሌላ በኩል ለጥቃቅንና አነስተኛ ኢንተርፕራይዝ ነጋዴዎች እንዲሁም ቢዝነስ ለመጀመር ለምትፈልጉ እጅግ በጣም አስደሳች የሆነ መረጃ በዚህ ሰዓት የወጣ ሲሆን ነገሩ እንዲህ ነው። ለጥቃቅንና አነስተኛ ኢንተርፕራይዝ ነጋዴዎችና ወኪሎች እንዲሁም አነስተኛ ንግድ ቢዝነስ እንዲጀምሩ ወይንም እንዲያስፋፉ በዋስትና እንዲሁም ያለ ዋስትና እስከ 1.2 ሚሊዮን ብር የሚደርስ ብድር ማግኘት ያስችላል የተባለውን ኢትዮጵያ ቴሌኮም አመሻሹን እንግዲህ መረጃውን አውጥቷል። ኢትዮ ቴሌኮም በስንቄ ባንክ የ15 ቢሊዮን ብር የፋይናንስ ድጋፍ አቅራቢነት አዳዲስ የፋይናንስ ፕሮጀክቶችን የማስተዋወቅ መርሃ ግብር በዛሬው ዕለት አከናውኗል። እነዚህ የብድር አገልግሎቶች የሚቀርቡት ደንበኞቹ በቴሌብር ላይ ባደረጓቸው የገንዘብ እንቅስቃሴ ታይተው በሚቀመጥላቸው የብድር ጣሪያ መሰረት እንደየአቅማቸው ይሆናልም ተብሏል። ስንቄ ባንክ ካቀረበው 15 ቢሊየን ብር ውስጥ አስር ቢሊየን ብር የሚሆነው ትንሽ እንዲሁም መካከለኛ ኢንተርፕራይዝ ለማስፋፋት የብድር አገልግሎት የሚውል ገንዘብ ነውም ተብለዋል። ብድሩ ሙሉ በሙሉ በዲጂታል መንገድ በቴሌብር ሱፐር አፕ አማካኝነት የሚከናወን ሲሆን በማስያዣና ያለማስያዣ ይከናወናልም ተብለዋል። ከስንቄ ባንክ ጋር በተደረገ ስምምነት ለጥቃቅንና አነስተኛ ኢንተርፕራይዞች ነጋዴዎችና ወኪሎች አነስተኛ ንግድ ቢዝነስ እንዲጀምሩ ወይንም እንዲያስፋፉ በዋስትና እንዲሁም ያለ ዋስትና እስከ 1.2 ሚሊዮን ብር ድረስ ማግኘት እንደሚያስችልም ተገልጿል። በዚህም አገልግሎት በዓመት እስከ አስር ቢሊዮን ብር እንደሚቀርብም ተመላክቷል። ሌላው መግቢያ ላይ እንደገለጽንላችሁ በመላው ዓለም ላይ ለምትገኙ ኢትዮጵያኖች በሙሉ እንግዲህ ከሰሞኑ ከዶላር ስምምነት ጋር ተያይዞ ከዚህ በፊት የኢትዮጵያ ንግድ ባንክ ኪሳራ ደርሶበት እንደነበር፣ የውጭ ምንዛሬ እጥረትም በዚያው ልክ በሃገራችን ኢትዮጵያ ተስፋፍቶ የነበረ ሲሆን ይህንን የንግድ ባንክ ኪሳራ አንድ ቢሊዮን ዶላር ማጣቱም ይታወሳል። ታዲያ ይህንን የተገነዘበው አይኤምኤፍና የዓለም ባንክ ባሳለፍነው 15 ቀን አካባቢ ስምምነት መደረጉ የሚታወስ ቢሆንም አመሻሹን የወጣው እጅግ በጣም አስደሳች በመላው ዓለም ላይ የሚገኙ ኢትዮጵያኖች በሙሉ የተደሰቱበትን መረጃ ነው እንግዲህ በዚህ ሰዓት ይዘንላቸው የቀረብ ነው። መንግስታዊው የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ በኢትዮጵያ ከዓለም ባንክ ከፍተኛ መጠን ያለውን የዶላር የገንዘብ ድጋፍ። እንደሚታወቀው ከዚህ በፊት ማንኛውም አይነት ገንዘብ ወደኛ ሲመጣ በብድር መልክ እንጂ በድጋፍ መልክ ከዚህ በፊት አይታወቅም። በዛሬው ዕለት ግን የኢትዮጵያ ንግድ ባንክን በተመለከተ እጅግ በጣም ደስ የሚልና ምንም አይነት ብድር የሌለው የዶላር ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት ላይ መሆኑ ነው የተጠቆመው። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ዝውውር እንደሚካተት ይጠበቃል። ይህ በአፈጻጸም ላይ የተመሠረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያሳድግና የኢትዮጵያን የውጭ ምንዛሪ ከግማሽ በላይ እንኳን ሊቀርፍ በሚችል መልኩ ሰፋ ያሉ የኢኮኖሚ ማሻሻያዎችን እንዲደግፍ ያለመ ነውም ተብሏል። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትና የቦርድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልቷልም ተብሏል። ይህንን ተከትለው በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር መቀበል እንደሚችል ይጠበቃል የተባለ ሲሆን፣ ይህ የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ የብድር ምክንያት ያጋጠሙትን የፋይናንስ ተግዳሮት ለማቃለል ትልቅ እገዛ ያደርጋልም ተብሏል። የኢትዮጵያ መንግስት የንግድ ባንክን ካፒታል ለማጠናከር ተጨማሪ የገንዘብ ድጋፍ እንደሚያደርግ ተገልጾ ባለሙያዎች ይህንን የዓለም ባንክ ድጋፍ የሀገሪቱን የፋይናንስ ሴክተር ለማጠናከል እጅግ በጣም አስደሳችና ወሳኝ እርምጃ መሆኑ ነው አመሻሹን የወጣው ሪፖርት የሚያመላክተው ዲስ መመሪያ በዛሬው ዕለት ተዘጋጅቷል የአዲስ አበባ የውሃና ፍሳሽ ባለስልጣን ከስራ ሰዓት ውጭ የውሃ መስመር እንቆርጣለን እያሉ፣ በየቤቱ የሚወጡ አጭበርባሪዎችን ከእውቅና የውጭ ናቸውም ብለዋል። የባለስልጣን የኮሚኒኬሽን ዳይሬክተር ወይዘሮ ሰርካለም ጌታቸው የቆጣሪ ስርቆት በተደጋጋሚ እየተፈጸመ ስለመሆኑና ቆጣሪ ጠፍቶብናል የሚሉ ቅሬታ በተደጋጋሚ ወደ ተቋም መምጣቱን ገልጸው ከመደበኛ የሥራ ሰዓት ውጭ የውሃ መስመር እንቆርጣለን እያሉ በየቤቱ የሚመጡና የውሃና ፍሳሽ ሠራተኛ ነን የሚሉ አጭበርባሪዎች ከእውቅናችው ውጭ ናቸውም ብለዋል። የምስሪያ ቤቱ ሰራተኞች የሥራ መታወቂያ ባጅ ሳያደርጉ በየቤቱ እንሄዳለን ወይንም እንዳይሄዱ መደረጉን ተከትሎ ከሚያውቁት የሥራ ሰዓት ውጭ ብሎም መታወቂያ ሳይኖራቸው ቆጣሪ ለመንቀል የሚመጡ ግለሰቦችን ህብረተሰቡ ጥንቃቄ እንዲያደርግ የግንዛቤ ማስጨበጫ እየተሰጠ መሆኑን ተገልጿል። ለሚመለከታቸው የጸጥታ አካላት በደብዳቤ በማሳወቅ በጋራ የቁጥጥር ስራዎች እየሰሩ መሆኑን የገለጹት ዋና ዳይሬክተሯ ህብረተሰቡም የራሱን ንብረት በንቃት ሊጠብቅ እንደሚገባም አሳስበዋል። ጣቢያችን በጉዳዩ ላይ የአዲስ አበባ ፖሊስ ኮሚሽን እያደረገ ያለውን ቁጥጥር በተመለከተ ያነጋገረ ሲሆን የኮሚኒሽኑ የሕዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ስለተባለው ጉዳይ መረጃ እንደሌላቸውና መረጃውን መነሻ በማድረግ የማጣራት ስራ እንደሚሰራ መግለጻቸው በዛሬው ዕለት ተሰምቷል። ሌላው መረጃችን ከመሬት ጋር በተያያዘ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ባካሄደው አምስተኛ ዙር የመሬት ሊዝ ጨረታ አሸናፊዎችን ይፋ አድርጓል። በዘጠኝ ክፍለ ከተሞች ለ427 ብሎኮች ከመጋቢት 29 እስከ ሚያዚያ 3 2017 በተካሄደው በዚህ ጨረታ በአንድ ካሬ ሜትር ከፍታው ዋጋ 265 ሺህ ብር በቂርቆስ ክፍለ ከተማ ተመዝግቧል። የጨረታ ኮሚቴ አስተባባሪ የሆኑት አቶ ሀብታሙ ተስፋዬ እንደገለጹት በዚህ ዙር ጨረታ ከፍተኛ ተወዳዳሪነት የታየ ሲሆን በተለይም ለንግድና ለመኖሪያ አገልግሎት የሚውሉ ቦታዎች ከፍተኛ ዋጋ ተሰጥቷቸዋል። ይህ ውጤት ከዚህ ቀደም ጥቅምት 8 2017 በ10 ክፍለ ከተሞች በተካሄደው በአራተኛው ዙር የሊዝ ጨረታ ከነበረው ከፍተኛ ዋጋ ጋር ሲነጻጸር አነስተኛ ነው። በወቅቱ በነፋስ ስልክ ላፍቶ ክፍለ ከተማ አንድ ካሬ ሜትር 306600 ብር ከፍተኛ ዋጋ ተመዝግቦ እንደነበር ካፒታል መዝገብ ይታወሳል። ቸው ወሳኝ የሆኑ መረጃዎች ይህን ይመስላሉ። ቪዲዮውን ላይክ ላይክ ሸርሸር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወረህመቱላህ።